ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች፣ እንደ እያላችሁበት ሀገር ሰዓት አቆጣጠር እንደምናላችሁ እንደምንቆያችሁ። ወይ መስከረም 26 ለተሰኞ 2018 በኢትዮጵያ ዘመን አቆጣጠር ኦክቶበር 6 2025 በግሪጎሪያን ካሌንደር መሰረት የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ቤተሰብ ሁኑ፣ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ እየደገፋችሁ ያላችሁ አብራችሁ ያላችሁ እጅግ የከበረ ምስጋና ያደረሳችሁ። እንግዲህ በዛሬው ዕለት የመጨረሻው መስከረም የመጨረሻው የመስከረም መጨረሻ ሰኞ ዛሬ ነው እና ሁለቱ ምክር ቤቶች በጋራ የመክፈቻ ስነስርዓታቸውን ከሰዓት ስምንት ሰዓት ላይ ያካሂዳሉ። እንደምታውቁት ኢትዮጵያ ስድስት ተከታታይ ምርጫዎችን አድርጋለች በ1987 አንድ ምርጫ ተደርጓል። ከአምስት ዓመት በኋላ በ1992 በሁላችንም ልብ ውስጥ ያለው ደግሞ ሞቅ ያለ ምርጫ የሚባለው በ1997 ሶስተኛው ሀገራዊ ምርጫ ተደርጓል። 2002 በየአምስት ዓመቱ ማለት ነው፣ አራተኛው 2007፣ አምስተኛው ከዛ በ2012 ነበር መካሄድ የነበረበት እንደምታስታውሱት በወቅቱ በነበረው ኮቪድ በወረርሽኙ ምክንያት ሰዎች ተንቀሳቅሰው መስራት አለመቻላቸው የምርጫ ተግባርን ለመከወን የሚያመች ስላልነበረ በአንድ ዓመት ተራዝሞ በ2013 ተካሂዷል ማለት ነው። ስለዚህ 87 92 97 2002 2007 2013 ተከታታይ ስድስተኛ ዙር ማለት ነው። ዘን በ2014 15 16 17 አሁን 18 አምስተኛ ዓመት የስራ ዘመኑን ዛሬ አንደኛ መደበኛ ጉባኤ መክፈቻውን ያደርጋል። በሁለቱ ምክር ቤቶች ማለትም የህዝብ ተወካዮች ምክር ቤት የህግ ማውጣት ስልጣን የተሰጠው፣ የፌዴሬሽን ምክር ቤት የህግ መተርጎም ስልጣን የተሰጠው። ያ ብዙ ጊዜ ክርክር ያስነሳል አለ ህዝብ ተወካዮች ምክር ቤት ልክ ነው፣ ህግ ያወጣል። የፌዴሬሽን ምክር ቤት ደግሞ ህግ ይተረጉማል። በሌሎች ሀገራት ፍርድ ቤቶች ናቸው የስልጣን ያላቸው ሶ የሁለቱ የህዝብ ተወካዮች ምክር ቤት እና የፌዴሬሽን ምክር ቤት አፈ ጉባኤ ይገኛሉ። አባላቶቹ ይገኛሉ። የርዕሰ ብሔሩ ወይንም የኢትዮጵያ ፕሬዚደንት ክቡር አቶ ታዬ አጽቀስላሴ ለሁለቱ ምክር ቤቶች የመክፈቻ ንግግር ያደርጋሉ፣ በይፋ ያስጀምራሉ። እንዲሁም በዚህ ዓመት በ2018 የመንግስትን ልዩ የትኩረት አቅጣጫ ያቀርባሉ ማለት ነው። በዛ መሰረት ያንን የመንግስትን ልዩ ትኩረት የሚሰጥባቸውን ነጥቦች ለማስፈጸም ሕግ በማውጣት ሕግ በማሻሻል ክትትል በማድረግ አፈጻጸምን እንዲሁም ደግሞ ምቹ ስነ ምህዳር እንዲኖር ራሳቸው የምክር ቤት አባላቶቹ ደግሞ የአገልግሎትም ተጠቃሚ ስለሆኑ በአብዛኛው ደግሞ አሁንም በተመሳሳይ በተለያየ ኃላፊነት ያሉ ስለሆኑ ይህንን የስራ መመሪያ የመንግስትን የትኩረት ትኩረት አቅጣጫ የሚያቀርቡ ይሆናል። እንግዲህ ይሄ ምክር ቤት አንጻራዊ ነው። ስድስተኛ ዙር አምስተኛ ዓመት የስራ ዘመኑን አንደኛ መደበኛ ጉባኤ የሚያደርገው ወይንም 2013 ወደ ስልጣን የመጣው ምክር ቤት እንግዲህ ኢትዮጵያ በጦርነት ውስጥ ሆኖ በተለይ በሰሜኑ የሀገራችን ክፍል በተለያዩ አካባቢ ታጣቂዎች ባነሱት ግጭት በዛ ሁሉ ሳይፈተን ህግ በማውጣት ክትትል በማድረግ ከፍተኛ የሆነ ኢትዮጵያ እንግዲህ በታሪኳ ግዙፍ የሆነ ከኤክስፖርትም ገቢ ያገኘችበት ዘመን ነው እና የዛ አካል ነው። የኢትዮጵያ ህዳሴ ግድብም የተጠናቀቀ በዚህ የምክር ቤት ዘመን ነው። ለዘመናት ከ1966 ከ1950 ጀምሮ በ1940 ጀምሮ ማለት እንችላለን። የጋዝ ፍለጋ በዚህ ኦጋዴን ቤዝንን ይዞ በተለይ የካሉብ ሂላላ ፍለጋዎች፣ ሙከራዎች ነበሩ። ነገር ግን በደንብ መምራት አለመቻል፣ ፕሮጀክቱን በደንብ አለመምራት፣ ከዛ ውስጥ ደግሞ የውስጥ ችግሮች አሉ። የሆነ ውጤት ሊደርስ ሲል ችግሮች ያጋጥማሉ። ጦርነትም በተለይ በዛ አካባቢ ከኦብነ ጋርም ተያይዞ የፖሊጂሲልን በቅርቡ እንኳ የምታስታውሱት ነው። ቻይናዎች ላይ የወሰደው ጥቃት ያ ጥቃት ራሱ ኦብነግ ነው ወይስ ከኦብነግ ጀርባ የኢትዮጵያ የቅርብና የሩቅ ጠላቶች ሴር አለበት የሚለውን አሁንም ኬንያ ላይ ተቀምጦ የኦብነግ ሊቀመንበር የዚህ የጋዝ ፍለጋው የተፈጥሮን ሁኔታ ያላጠና ፍታዊ ሀብት ክፍለን የማያረጋግጥ ምዝበራ ነው ዘተረፈ የሚል መግለጫ እየሰጠ ያለበት ሁኔታ አለ ከዚህ ሰውዬ ጀርባ ማናለ ሻቢያ ግብጾችስ እንዲሁም ሌሎች ኢንተረስት ያላቸው የውስጥም የውጭም ተለላቂ ጥገኞች ሊኖሩ ይችላሉ። ኤንዌይስ ሶ ጋዝን ክቡር ጠቅላይ ሚኒስትሩ ህዳሴ እናስመርቃለን እናንተ ከመለሳችሁ በፊት ጋዝ እናስመርቃለን፣ የማዳበሪያ ፋብሪካ ስራ እናስጀምራለን ያሉት አለ ያ ሁሉ የተሳካበት የሀገር በቀል ኢኮኖሚ ማሻሻያውም እንዲሁም ወደ ስራ ያወጣበት በስራ የተተገበረበት ውጤት ያስገኘበት እሱን የአገር በቀል ኢኮኖሚ ማሻሻያውን ለመተግበር የተለያዩ ህጎች የረቀቁበት የባንክ ስራ አዋጅን በተመለከተ፣ የቴሌኮም አዋጅ፣ የተለያዩ አዋጆች በተለይ ለሊብራላይዜሽን የሚረዱ የተለያዩ ህጎች፣ አዋጆች በዋነኝነት የጸደቁበት በቋሚ ኮሚቴ ክትትል የተደረገበት ነው በጥቅሉ። በፈተናዎች መካከል አንጸባራቂ ተግባር የፈጸመ ነው። ሰው ይሄ ምክር ቤት የመጨረሻ ዘመኑ ነው። በዚህ አመት እንዳልኳችሁ ስድስተኛ ዙር አምስተኛ ዓመት የስራ ዘመን የመጨረሻው ማለት ነው። አሁንም መሰን በታሪክ ጉልህ የሆኑ ስራዎችን ይሰራል ብዬ አምናለሁ። በግሌ ሰው ያለውንም የመንግስትን የትኩረት አቅጣጫ እንዳልኳችሁ በኢኮኖሚው ረገድ በፖለቲካ አሳታፊ ምርጫም ስላለ በዚህ አመት በተለይ የኢትዮጵያን የቀይ ባህር ጥያቄ አሁንም ግለቱን እንደቀጠለ በአለም አቀፍ ማህበረሰቡ ዘንድ ተሰሚነት ተቀባይነት እንዲያገኝ የሚደረጉ ጥረቶች ህግ የማውጣት ህግ የማሸሻል የኑሮ ውድነቱን የመቀነስ ኢንፍሌሽኑን የከፍተኛ የሆነ የስራ እድል ፈጠራ የመሰረተ ልማት ከዚህ ባለፈ ጥራት ያለው አገልግሎት ለዜጎች የመስጠት በቴክኖሎጂ የተደገፈ እነኚህ ፕላስ የውጭ ምንዛሪ ግኝትን በከፍተኛ ደረጃ ማሳደግና ተኪ ምርቶችን የገቢ ተኪ ምርቶችን ልዩ ትኩረት ተሰጥቶ በፖለቲካው፣ በማህበራዊ፣ በኢኮኖሚ፣ በህግ ማውጣት፣ በአካባቢ ጥበቃ እንደ የመንግስት ልዩ የትኩረት አቅጣጫዎች የሚቀርቡ ይሆናል። በሱ ላይ ውይይትም የሚሰጥበት በቀጣይ ደግሞ ጠቅላይ ሚኒስትሩም ቀርበው የሚያብራሩበት በሞሽን ይሆናል ወይንስ ጥያቄና መልስ የሚቀርብበት እና የሚጸድቅበት ይሆናል ማለት ነው። በሁለተኛ መደበኛ ጉባኤው ዛሬ እነዚህ ይጠበቃሉ። ኤኒዌይስ እንግዲህ ምክር ቤቶቹ ከአንድ ሰዓት ተኩል በኋላ አሁን ስድስት ተኩል ነው፣ ቀረጻውን እያረኩ ማለት ነው። ስምንት ሰዓት ላይ ኦፕን ይሆናል። ሁላችሁም እንድትከታተሉ በሁሉም የሚዲያዎች የሚተላለፍ ይሆናል። እንከታተላለን ማለት ነው። ሌላው እንግዲህ ሁለተኛው ምናልባት ህዝባዊ ብሔራዊ ኮንፈረንስ ህዝቢ ትግራይ ወይም የትግራይ ህዝብ ብሔራዊ ኮንፈረንስ ከመስከረም 24 እስከ መስከረም 25 ከትናንት በስቲያና ትናንት ተካሂዷል። እሱን ተከትሎ ድምዳሚያዎች ተሳተፍቲ ብሔራዊ ኮንፈረንስ ህዝቢ ትግራይ የሚል የትግራይ ህዝብ አንድነት የህልውና መሰረት ነው የሚል ዋስ ደህንነት ህልውና ትግራይና ጽኑ አንድነት ጠንካራ አንድነት ለትግራይ ህዝብ የህልውና መሰረት ነው ወይንም የህልውናና የደህንነት መሰረት ነው በሚል መግለጫ አውጥቷል። ረዘም ያለ መግለጫ ምዕታዊ ምዕተዊ ወይም መግቢያ ልንለው እንችላለን በአማርኛ የትግራይ ህዝብ ረዥም ዘመን ታሪክ ያለው ከአራቱ ሀያላን መንግስታት የነበረበት በመጀመሪያው አንደኛው ሚሊኒየም የሚል ዝርዝር ያቀረበበት አለ። ከሁሉም የህብረተሰብ ክፍሎች ተቋማት የፖለቲካ ፓርቲዎች የሲቪል ማህበረሰብ ተወካዮች፣ በድምሩ በጠቅላላ 3067 ተሳታፊዎች ከመስከረም 24 እስከ መስከረም 25 መገኘታቸውን ይገልጽና መደምደምታት፣ ውሳኔታት፣ ጸዋታትን፣ ድምድሚ አዋጅ አጠቃላይ ወደ 13 መግለጫዎችን አስቀምጧል። ለተለያዩ አካላት ጣውቲ እንደዚህ ተፈላለዩ አካላት ወይም ለተለያዩ አካላት በሚል ደግሞ ጥሪ አድርጓል። ለትግራይ ህዝብ፣ ለትግራይ ሰራዊት ወይ ቲዲኤፍ ብለው ለሚጠሩት ለጊዜያዊ መምህዳር ትግራይ፣ ለትግራይ ጊዜያዊ መንግስት አስተዳደር፣ ለፌዴራል መንግስት፣ ለኤርትራ ህዝብ እንዲሁም ፃወቲን ንዓለም ለፍ ማህበረሰብ ክፍለ አህጉራውያን ትካላትን ለዓለም አቀፉ ማህበረሰብ ለአህጉራዊ ቀጠናዊና ኖ ኖ ለቀጠናዊ አህጉራዊና ለዓለም አቀፉ ማህበረሰብ እንዲሁም ትካላትን ተቋማትን በሚል ጥሪ አቅርቧል። ሰፊ የሆነ እና በዚህ በጥሪው እንግዲህ እንደ ስሙ የትግራይ ብሔራዊ ኮንፈረንስ ህዝቢ ትግራይ ይላል፣ ግን ህዋት ነው የጠራው። የሚያወራውም ስለ ህዋት ነው። ለምሳሌ የመጀመሪያው አንደኛ ኢንዲፔንደንት እንደሆኑ ነገር የማስብ ነገር አለ። ይህ አይጠቅመም። ህዋት የታወቀ ነው። ህዋት የትግራይን ህዝብ የትግራይን ወጣት የሚያየው እንደ ሻማ ነው ጨለማውን ለመግፈፍ የሚነድ ሻማ ነው። ለነሱ ለፈጥሎ ወርቅ ሻማ ነው። ለደብረ ጽዮን ሻማ ነው። ለአዲስ ዓለም ባሌማ ለእነዚህ በሙሉ እዛ ላሉት ለምግበይ ወዘተረፈ ለጆን መዲድ እነኝ በሙሉ የትግራይ ወጣት የትግራይ ህዝብ በጠቅላላ የትግራይ ወጣት በተለየ ሁኔታ በጦርነት የሚማገድ በሂውመን ዌቭ ወይ በቃ የሰው ማዕበል አድርገው የሚማግዱት ህልውናው መሰረታዊ አስፈላጊነቱ የትግራይ ወጣት ለነሱ የማይጠረቃ የማግበስበስ ፍላጎት በዘላለም በስልጣን ላይ የመቆየት ለነሱ ቅዠት፣ ተመልሰን የኢትዮጵያን ሀብት እንዘርፋለን፣ ዳግም አራት ኪሎ እንነግሳለን፣ ማለት የገጠሙት በነገራችን ላይ ከተፈጥሮ ጋር ከለውጥ ጋር ሰው እንዴት ለውጥን ሰው እንዴት እውነትን ይጋፋል፣ እና እኔ አሁን ለምሳሌ ተነስቼ ፀሐይ የለችም ማለት አልችልም። ኦቤስሊ ፀሐይ አለ። ሶ ሰው ላረግ የምችለው የእጄን መዳፍ አይኔ ላይ ሸፍዬ ፀሐይ የለም፣ ግን ፀሐይ አለ እኮ ሰው ሕወሓት ተመልሰን ዳግም አራት ኪሎ እንመለሳለን፣ ዳግም እንዘርፋለን፣ ዳግም እንበዘብዛለን፣ ዳግም የዘረፋ ዋገምታችንን ሰክተን የንጹህ ኢትዮጵያውያንን ደም እንመጣለን፣ ያንን እናደርጋለን በሚል በከረመ በኖረ በአንዳነታቸው ላይ ከህዋት ጋር ም ሶሪ ከሻቢያ ጋር ከግብፅ ጋር ከሱዳን ጋር በተለይ የሱዳን አርሚ ፎርስ ጋር በጋራ ተባብረን እየሰራን ነው፣ ተባብረን እንሰራለን፣ የሚሳይል ድጋፍ አግኝተናል ከግብፅ በኩል በሚል የቀረባለ በዚህ ላይ ኤንወይስ እንግዲህ በመግለጫው ላይ የህዋት ለምሳሌ አንድ ባንድ እናያቸው ካል አንደኛ እንግዲህ የኩናማ ኢሮብ ሁሉም ወረዳ ጣቢያዎች ከተማ በዚህ የተወከለ ነው ይላል። ኦፍኮርስ ነግሬያቸዋለሁኝ ወደ ሶስት ስልሳ ሰባት ተወካይ ነው ያለው ነው የሚለው እና በዚህ አንደኛ የህወሓት ከጥንት ጀምሮ የትግራይ ህዝብ ካብ ቀደም ካብ ጥንቲ ብረት አፈሙዝ የወጋ ነው ህዝብ የለም ምናምን። ነገር ግን መብታችንን ብሔራዊ ጥቅማችን ስናስከብር ስንዋጋ ነው የኖር ነው ከዛ በኋላ የአክሱምን ይጠቅሳል። አክሱም፣ ዳማት ምናምን ወዘተረፈ፣ እነዚህ የስልጣኔያችን መገለጫዎቻችን ናቸው ይላል ሰው አክሱም የትግራይ ህዝብ ብቻ ነው የትግራይ ብሔር ማንነት ብቻ ስልጣኔ ነው። እና ኤንዌይስ እንግዲህ አሁን እዚህ ዳማት ምናምን የተጠቀሷል ወል ይሁን ምንም አሁን ያን ያህል ትናንት ላይ ለመማር ካልሆነ በቀር ለመናቆር የሚያስፈልግ ነገር አደለም። ዞሮ ዞሮ የአክሱም ሲቪላይዜሽን በዘመኑ የተለያዩ ከውስጥም ከውጭም የኢትዮጵያውያን ጥቅል ስልጣኔ ነው። የትግራይ ብሔር ብቻ ይሄ ወል የአክሱም ሐውልት ለከሌ ምኑ ነው በሚል ሲጠቀስ የኖረው ነገር አለ። የዛ ትምክቱ አንድ አካል ነው። ኤንዌይስ እየወረረ ነው የለም የወጋ ነው የለም ምናምን ይላል። እሱ እንግዲህ የኢትዮጵያን ታሪክ የማጠጣል የጭቆና እና የዛ ጭቆና የዛ ዘር ማጥፋት አካል የሆነው ብልጽግና ያስተባበረው ኃይል ትግራይ ላይ ከፍተኛ ጦርነት ጀኖሳይድ ዋር ከፍቶ እሱን መክተነዋል በሚል የተቀመጠ ነገር አለ። ስትራቴጂካዊ አቅማችንን ለማሳደግ ጥረት ይሰራል ይላል። ያው እንግዲህ በዚህ ረገድ ወታደራዊ ስልጠና አጠናክረን እንቀጥላለን የሚል ነው ያለው። ይሄ ብቻም አደለም። አብዚ አዋን በሀፋሽ ስትራቴጂክ አቅምታት ትግራይ ብሔራዊ ትካላትን ኦኬ፣ የተለያዩ ተቋማትን በአንድ ላይ አሰባስበን እንጠቀምባቸዋለን። በተለይ ይሄ ደግሞ የባለፈውን የነጌታቸው ረዳን ደግሞ ጉጅሌ ብሔራዊ ክደት ይላቸዋል። የክደት የትግራይን ህዝብ የካደ ነው። በዛ በነዛ የተቀመጡ መሪዎችን መዋቅሮችን እያፈራረሰ መሆኑን ይገልጻል። ያም ብቻም አይደለም፣ ለዋላዊነትን ለማረጋገጥ አንድ እና ግዛታዊ አንድነት የግዛታዊ አንድነታችንን ለመመለስ ከተለያዩ ኃይሎች ጋር እንሰራለን ይላል። በኋላ ታደሰ ወረደ ባደረገው ንግግርም ከፋኖ ጋር፣ ከጉምስ ታጣቂ ጋር፣ ከኦነግ ሸኔ ጋር እየሰራን ነው። ከሻዕቢያ ጋር የመሰረትነው ግንኙነት በጣም በጠነከረ ሁኔታ እየሄደ ነው። ከሱዳን አርሚ ፎርስ ከሻዕቢያ ከፍተኛ የሆነ የጦር መሳሪያ ድጋፍ አግኝተናል። ለፋኖ እየረዳን ነው። አብረን በጋራ እየተወጋን ነው እየተዋጋን ነው የተወጉም ጭምር ነው። ኦፍኮርስ ወደፊት እንገሰግሳለን በሚል ያቀረበው ነገር አለ። ከግብፅ ድጋፍ አግኝተናል፣ የሚሳኤል ድጋፍ ሁሉ አግኝተናል በሚል የጠቀሰው አለ። ያን ብቻም አደለ፣ ከፋኖ ጋራ ተባብረን ተዋግተን ምዕራብ ትግራይን፣ የትግራይ ግዛት ሉዓላዊ ግዛት የሆነውን ለማስመለስ ፋኖ ተስማምቷል፣ ከኛ ጋራ ስምምነት ላይ ደርሷል። ይህን እንዲሆን ደግሞ ሻቢያ ትእዛዝ ሰጠዋል በሚል ያቀረበዋለ። አንዳንድ የትግራይ ልሂቃን በሀገር ውስጥም በውጭም የሚገኙ ከሻቢያ ጋር የምንሰራውን መስራት ሲያጠጥሉ ወይም ሲወቅሶ ያለው ይሄ ትክክል አይደለም፣ ውጤት አስገኝተንበታል፣ የማይተካ ትርፍ ነው የተገኘበት በሚል ያቀረበዋለ። ከዛ ባለፈ ብልጽግናን እያታለን ከእናንተ ጋር ነን፣ ጦርነት አንጀምርም፣ ምንም በሚል ብልጽግናን እያታለን እኛ የቤት ስራችንን መስራት መቻል አለብን በሚል ያስቀመጠው ነገር አለ። የአማራ ልሂቃን ከኛ ጋር አብረው ለመስራት ፍላጎታቸውን እየገለጹ ነው። በቀጣይም አብረን እንሰራለን የሚሉ ቁጥራቸው ከፍ ያለ ይገለጻል፣ ይመጣል፣ የሚላል እየሰራንበት ነው በሚል ማለት ነው ያስቀመጠው። ወልቃይትን ራሱ ፋኖ ከብልጽግና ሰራዊት እና ራሱ አካባቢውን በዛ ባለው አስተዳደራዊ መዋቅሩን አፍርሶ ሊያስረክበን ተስማምተናል። እንግዲህ የአማራ ፋኖ ለአማራ ህዝብ ልታገል ነው ብሎ ከወጣ በኋላ ነው። ይሄ ነው እንግዲህ በታሪክ ባንዳ ነበረ፣ ነገር ግን እንዲህ ባንዳ ገዝፍ ነስቶ ባንዳ ነኝ ባንዳነትን እንደ ትክክለኛ ታጋይነት አስመስሎ የቀረበበት ዘመን የለም። እንግዲህ ትናንት ክቡር ጠቅላይ ሚኒስትሩ ክቡር ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ያሉት ይሄንን ነው። አማራ ባንዳ ነበረው ነበረው በታሪኩ ያ ባንዳ ግን ያስመስል ይሆናል ያጭበረብር ይሆናል እንጂ እንዲሁ ዛሬ ትናንት የአማራ ህዝብ ለነፃነቱ ለእኩልነቱ የታገለበትን ጭቆናን መልሶ ይዞ ለማምጣት የታገለ ወል ባንዳ ተላላኪ ነው። ግን ጭቆናን መልሶ ለማምጣት ትናንት ሲበድልህ ነበር ያ ስርዓት ያሉትን መልሰው ዛሬ ደግሞ ያንን ጨቋኝ ለማምጣት ጎማ ለመሆን ፈረሱ ነው ጋሪውን ለመጎተት የሚታገሉበት ዘመን ክፉ ዘመን የአማራ በጣ አሳፋሪው ዘመን ነው በሚል የጠቀሱት አለ። በዛ ላይ የመነጣጠሉ አንድ አካለው ድሮ ድሮ የኦሮሞ ብልጽግና ጠላት ነው ከኛ ወጥተው ወደ ሀራ መሬት በመሄድ ይህንን ህወሓት እናስወግዳለን የሚል የትግራይ ሰላም ሀይል በሚል ትግራይ ፒስ ፎርስ በሚል የተደራጁት በሙሉ ተላላኪዎች ጥገኞች ናቸው። ሁለቱንም በቅርቡ እንደመስሳቸዋለን። በቂ ዝግጅት፣ በቂ ትጥቅ፣ በቂ ሰው ኃይል፣ በቂ ወታደራዊ ቁመና ላይ ነው ያለ ነው። አትፍሩ፣ አትስጉ፣ ተዘጋጅታችሁ ጠብቁ። በቅርብ ቀን፣ በአጭር ጊዜ የህልውና ምከታ እንጀምራለን በሚል ያቀረቡት አለ። ሌላ የትግራይ ተቋማትን፣ ሀብቶችን፣ ስትራቴጂካዊ ተቋማትን ተቆጣጥረናል። የኢፈርትን ቦርድ ተቆጣጥረናል። አመራሩን በእጃችን አስገብተናል። ለቲዲኤፍ ሰራዊት ከፍተኛ የሆነ የደሞዝ ጭማሪ እናደርጋለን። በኢፈርት ውስጥ ያሉ ካምፓኒዎችን ገንዘብ ለመከታ እንጠቀማለን። በሀገር ውስጥም በውጭም ያሉ የትግራይ ተወላጆች አንድነታቸውን አጠናክረው ለቀጣዩ መከታ እንዲዘጋጁ በሚል ይቀርባል። ይህንን ካሉ በኋላ እንግዲህ ምናልባት ስልጠና ሰለጠን ብለው የሚያስመርቁት የሚታይ ኮማንዶ አለ። አሰልጣኞችም ወታደራዊ አዛዦች ተዘጋጁ፣ ሁልጊዜ ሰልጥኑ። ከዚህ ስልጠና ተመርቃችሁ ወደ አህዳችሁ ወደ ሰራዊቱም ስትሄዱ አሁንም በስልጠናው ቀጥሉ በሰላም ግዛታችን የሚመለስ ከሆነ ሰየው የማይመለስ ከሆነ ግን በጉልበታችን እንደምናስመልሰው ዓለም አቀፉ ማህበረሰብ ሊገነዘብ ሊረዳን ይገባል እያሳሰብን ነው በሚል እብሪቱ አለ። ያ እብሪት ሪሊ ጠንካራ ሁነው ወይንስ እንግዲህ ዳቶፏር ላይ ሰንዙ ደካማ ስቶን ጠንካራ መስለህ መታየት አለብህ፣ ጠንካራ ስቶን ደካማ መስለህ መታየት አለብህ የሚባለውን ሚሊትሪ ስትራቴጂ እየተገበሩ ነው የሚለውን አብረን የምናየው ነው። በቅርቡ አፒር ዊክ ዌን ዩ አር ስትሮንግ ኤንድ ስትሮንግ ዌን ዩ አር ዊክ ይላል እና መሬት ላይ ያለው በገሃድ በተጨባጭ የሚመኩበት የኤቲዲኤፍ ሰራዊት ምን ይመስላል ቁመናውን ሲባል ለምሳሌ የሁሉም አርሚዎች ዳታ እጄ ላይ አለኝ። አንድ በአንድ በቀጣይ የማቀርብላችሁ ይሆናል። ዞሮ ዞሮ ትናንት ማህበራዊ ሚዲያም ለማጋራት ሞክሬ ያለው ለምሳሌ አርሚ 24 አርሚ 26 እና አርሚ 43 የሚባሉት እንኳን ነጥለን ብንወስድ በጥቅሉ አርሚ 24 በውስጡ የተደራጁ ብዙ ኮሮች አሉት አንዱ ኮር 241 ነው የነበሩት ጠቅላላ አባላት 1149 ነው የነበረው ይሄ ኮር 241 ከዚህ ውስጥ 538ቱ ጠፍተው 611 ብቻ ነው በእጁ ላይ ያለው ሰው በግድ እየጋፈፈ እያሰለጠነ ለመተካት እየሞከረ ነው በዚህ ውስጥ ከነዚሁም ከኮር 240 ከቀሩ 538 ውስጥም በቅርቡ የሚወጡ ይኖራሉ ማለት ነው። ኮር 242 የነበሩት ጠቅላላ አባላት 1256 ናቸው። የጠፉ አባላት 621 ነው። የቀሩ አባላት 635 ዘንድ ኮር 243 1214 አባላት ነበሩት። ከነዚህ ውስጥ 572 ጠፍተዋል፣ 642 በእጁ ላይ ይገኛል። ይህ አርሚ በጠቅላላ 297 ስታፍ ነበሩት። ስታፍ ማለት አሽከርካሪዎች ሕክምና የሚሰጡት የመጀመሪያ ደረጃ ሕክምና የሚሰጡ የትጥቅና ስንቅ የሎጂስቲክስ ሰራተኛው ነው የሚያገለግሉ በዛ ውስጥ የሰፖርቲንግ ስታፍ የሚባሉት ማለት ነው። 297 የነበረው ሲሆን ሀያ አንዱ ከምድብ ስራቸው ጠፍተዋል። በተመሳሳይ የሜካናይዝድ የሚባሉ 196 አባላት የነበሩ ሲሆን 19 ጠፍተው 177 በስራ ላይ ይገኛሉ። ይህንም በቀጣይ ደግሞ ሌሎች ጉዳዮች አሉ። ወደዛ እየቀነሰው የሚሄድበት ሁኔታ ነው ያለው። አርሜ 26 ኮር 261፣ ኮር 262፣ ኮር 263 የሚባሉ አሉት። ኮር 261 ጠቅላላ አባላቱ 907 ነበር። 302ቱ ጠፍተው 605 በስራ ላይ አሉ። ኮር 262 930 አባላት ነበረው። 392 ጠፍተው 538 ኮሩ አሁን ያለው ይሄ ነው። ኮር 263 ጠቅላላ አባላቱ 888 ነበሩ። የጠፉ 285 አሁን በእጁ ላይ 603። እንዳልኳችሁ አጠቃላይ ስታፍ የሚባል ሾፌር ሆኖ የሚያገለግሉ፣ ሕክምና የሚሰጡ፣ ዌርሃውስ እዚህ መጋዘን ላይ የሚሰሩት፣ ትጥቅና ስንቅን የሚቆጣጠሩ፣ ምግብ የሚያበስሉ እነኚህ 126 ስታፍ የነበረው ሲሆን 29ኙ ከምድብ ስራቸው ጠፍተው 97 በእጁ ላይ ይገኛል። 278 የሜካናይዝድ አባላት የነበሩ ሲሆን 34 ጠፍተው 244 በስራ ላይ የሚገኙ ነው ያሉት ማለት ነው አሁን አርሚ 43 ሶስት ኮሮች የሶስት ኮሮችን ብቻ ዳታ በነግራችሁ ኮር 431 ኮር 432 ኮር 433 የሚባሉ ማለት ነው ኮር 431 1196 አባላት የነበሩት ነው 311 ጠፍተዋል 865 በፋንክሽናሊ ኦፕሬት እያደረጉ ነው ስራ ላይ ነው ያሉት ኮር 432 1233 አባላት የነበሩት ነው አራት መቶ ሁለት የጠፉ በእጁ ላይ አሁንም፣ እዛ ኮር ውስጥ ደግሞ 830 ፋንክሽናል የሆኑ ስራ ላይ ያሉ አሉ። ኮር 433 1119 አባላት የነበሩ ሲሆን 309 የጠፉ የቀሩ አባላት ደግሞ 810 ናቸው። እንዳልኳችሁ በተመሳሳይ ስታፎች ነበሩ፣ ምግብ የሚያበስሉ፣ ህክምና የሚሰጡ፣ መኪኖችን የሚያሽከረክሩ፣ የጥገና ስራ የሚሰሩ በዛ ውስጥ ማለት ነው። ሁለት ሰማንያ አምስት ስታፍ የነበሩ ሲሆን ዘጠኝ አባላት ከምድብ ስራቸው ጠፍተው ሁለት ሰባ ስድስት በስራ ላይ ይገኛሉ። መቶ ሀያ ስድስት የመካናይዝድ አባላት የነበሩ ሲሆን አስራ ሁለት ጠፍተው በስራ ላይ መቶ ሀያ አራት አባላት ይገኛሉ። እነኚህ የሶስት ኮሮችን የሌሎች ተጨማሪ ሶሪ አርሚዎችና የዘጠኝ ኮሮችን ብቻ ነው መረጃ የነገርኳቸው። ሌሎች አርሚዎች የሌሎች ኮሮች ሲታይ በሌላ መልኩ ከሃዲ ወዘተርፈ የሚባለው ቲፒፍ ወይ የትግራይ ፒስ ፎርስ ደግሞ ከእለት ከለት እየጠነከረ ከዚህ ከቲዲኤፍ ታጣቂዎች ባሻገር ሚሊሻዎች፣ ወጣቶች በስፋት እየተቀላቀሉት ነው ያሉት። ይሄ በሆነበት ሁኔታ ነው እንግዲህ ከፌደራል መንግስቱ ጋር እንዋጋለን፣ ከፋኖ ጋር የጠነከረ ግንኙነት ፈጥረናል፣ ከሆነ ግሸኔ ጋር በቅርቡ ማጥቃት መጀመራቸውን ይህንን የጠቀሰበት ሁኔታ አለ። እንግዲህ ሌተናል ጀኔራል ታደሰ ፌደራል መንግስት ወደ አዲስ አበባ ሲመጣ ከፌደራል መንግስት ጋር ያለ ማስመሰል ወደ መቀሌ ሲመለስ ደግሞ ውጊያን መስበክ በሁለት መሰላል ላይ ተንጠልጥሎ በአንድ ጊዜ ሁለት ዛፍ ለመውጣት እየሞከረ ነው ይሄ የት ድረስ ያስኬዳል የሚለውን በጋራ አብረን የምናየው ነው የሚሆነው ዞሮ ዞሮ ዞሮ አንዱን መወሰን ጥሩ ነው ትግራይ ሲሆኑ የጦርነት ነጋሪት እየጎሰሙ ወደ ፌዴራል ሲመጡ ደግሞ የሰላም እርግብ መልቀቁ ያን ያህል እስከ መች ድረስ ያዋጣል የሚለውን ነገር ማየት የሚያስፈልግ ነው። በዋናነት የትግራይ ሕዝብ፣ የትግራይ ወጣት ከሻቢያ ጋር የተፈጠረው የማይጠቅመው መሆኑን፣ ሊትራሊ የማይጠቅመው መሆኑን በደንብ ማየት ያስፈልጋል። እነኚህ ሁለት ገኝ ኃይሎች መጀመሪያውን ሲመሰረቱም በኢትዮጵያ ኪሳራ ላይ ለመኖር የተመሰረቱ ኃይሎች ናቸው። አሁንም የኢትዮጵያ የቀይ ባህር ጥያቄ እየጎላ እየገፋ ሲመጣ አብሮ የቆምበት ነው አብሮ ሁለቱም የሚጠረጉበት ጊዜ ሩቅ ይሆናል ብዬ አላምንም። ሌላው እንግዲህ ወደ መካከለኛው ምስራቅ ስንሄድ በትናንትናው ዕለት የሐማስ ዋነኛ ተደራዳሪ ካሊል አልሃያ ካይሮ ገብተዋል። ዛሬ ወደ ሻርማልሸክ ተጉዘዋል ማለት ነው፣ ድርድር ወደሚካሄድበት። በተመሳሳይ የእስራኤል ተደራዳሪ ቡድን በስትራቴጂክ ጉዳዮች ሚኒስትር ሮን ደርመር የሚመራ ሲሆን ሮን ደርመር አልተካተቱበትም። ዝሮ ዝሮ ግን ዋነኛው የተደራዳሪ ቡድን ዛሬ ወደ ሻርማልሸክ ወደ ካይሮ አቅንቷል። ከካይሮ ወደ ሻርማልሸክ ያው ዛሬ ወደ ቦታው ገብቷል ማለት ነው። በዋነኝነት ድርድሩ አሁን የመጀመሪያው ድርድር ሆስቴጆች ወይንም እነዚህ ታጋቾች በሚለቀቁበት ቀጥሎም ደግሞ በተኩስ አቁምና በዘላቂ ሰላም ሁኔታ ላይ እንደሚመክር ነው የሚጠበቀው። ብዙ ሀገራትም ተቋማትም ይህንን በዶናልድ ትራምፕ የቀረበውን ባለ ሀያ ነጥብ የሰላም ስምምነት በመርህ ደረጃ በሃማስ በኩል ተቀባይነት ያገኘ እስራኤሎችም የተቀበሉትን ድጋፍ እያገኘ ያለበት ሁኔታ ነው ያለው። ሪሊ ዘላቂ ሰላም ያመጣሉ የሚለውንም አብረን እንከታተለዋለን። የምንከታተለው ይሆናል ማለት ነው። በተመሳሳይ የሩሲያ ዩክሬን ጦርነት አድማሱን እያሰፋ ሩሲያ በአንድ ሳይድ ከዩክሬን ጀርባ ደግሞ ምዕራባውያን የተሰለፉበት በተለይ ዶናልድ ትራምፕ ሩሲያ የወረቀት ላይ ነብር ነው፣ መሬት ላይ ያን ያህል ሚሊተሪ ካፓሲቲው ዜሮ ነው ማለቱን ተከትሎ ሩሲያ ኒውክሌየር እንደምትጠቀም እየገለጹ ያሉበት ሁኔታ ነው ያለው። እንግዲህ ዋናው ትኩረት ጥቁር ባህርን የመቆጣጠር ነው። ጥቁር ባህር የሩሲያ ህልውና የተመሰረተበት ነው። ያው ሲ ነው፣ ግን በጥቁር ባህር በኩል ከሜዲትራኒያን ሲ ጋር እንዲገናኝ ዓለም የንግድ መስመር እንዲሆን ተደርጓል። ያው ሰርጡን በዋነኝነት ቱርክ የምትቆጣጠርበት ቢሆንም ልክ እንደ ሰው ሰራሽ ካናሎች ተሰርቶ ወሳኙ የዓለም ንግድ ነው። በዛ ጥቁር ባህር ላይ ዩክሬን ትዋሰናለች። ዩክሬንን ወደ ኔቶ ማስገባት የኔቶ ሚሳይሎች እዛ ጥቁር ባህር ላይ ከተተከሉ የሩሲያን አጠቃላይ መርከቦች፣ አጠቃላይ ኢኮኖሚ፣ አጠቃላይ ኤግዚስተንስ መቆጣጠር የሚቻልበት ሁኔታ ነው የሚፈጠረው ማለት ነው። ሩሲያዎችም ይህንን ለመከላከል ጥረት እያደረጉ ነው። ወዴት ያመራል የሚለውን አብረን የምናየው ይሆናል። ለጋት ብሎ ያሉ አጫጭር መረጃዎች እነኝህ ናቸው። በድጋሚ ያሳስባችኋለሁ፣ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት አካፍሉ፣ ጋት ሚዲያን ደግፉ፣ ሜምበር ሁኑ፣ በስፐር ታንክስ ድጋፍ አድርጉ። ኢትዮጵያ በክብር ለዘላለም ትኑር። ምሽት በጋጥለታዊ ተጨማሪ መረጃዎችን ወደ እናንተ ማጋራቸው ይሆናል። ታንኪዩ